ልጆቼ ሩታ እንግዲህ ዛሬ መታለች ማለት ነው። የመጣችው ደሞ በአብርሽ ቤት ነው። እነዚህ ሁለቱም ልጆች የቀጠለችው ደሞ ማናት ኤርሜላ ናት። ኤርሜላ ልጅ ዲኖ ሽግርሽ። በቃ ምን ዲኖ ሽግርሽ፣ ተረዳችም አልተረዳችም። ቪዲዮ አይታየለ፣ ከቪዲዮ ትረዳለች። ሁለቱ ይጨርሱ። አንቺ ምን ቤት ነሽ? እስቲ ሁሌ ለማስተካከል ነው። ቅርታ ለመጠየቅ ነው። ቅርታ መጠየቅ ጥልቅነት ነው። ባይዘው ይቅርታ መጠየቅ በጣም ትልቅነት ነው። ይሄ ተማሪ ሰው ነው፣ በነገራችን ያወቀ ሰው ነው። ማንም ይቅርታ ጠየቅሽ አልጠየቅሽ፣ ይሄ በፊቱም አይተሻልና በአንቺ ባንቺ የተስተካከለ ምንም ነገር አላየንም። ይቅርታ ተጠይቃለሽ፣ ይሄ የተቀደሰ ሀሳብ ነው። አስተካክላለሁ አልሽ፣ እሱም የተቀደሰ ነው። ግን አልተስተካከለልም። ለምንድን ነው ካና ካስነሱ ይወት ከምትሰደቢ ሴትነትሽ ሁሉ ለ እንዳረከሽ እንደተሰደብሽ በተመልካች ማለት ነው። ሙልቅ ነው። ምነት አንቺ ጓደኛ እውነት ታተሽ ነው። በእርግጥ አብርሽ መልካም ልጅ ነው። የዋህ ልጅ ነው። ኦኬ እሱ እንረዳለን። ግን ከአብርሽ የበለጠ ደግሞ ብዙ ሰው ሊኖር ይችላል። እውነት ለመናገርና ለምንድን ነው ከነሱ ህይወት ሁልቅ ታይ? በቃ ራሳቸው ራሳቸው ጉዳይ ተያይዞ ገደል ሚግቡ ስላችሁ ደግሞ ተያይዞ መካከሩ ማለት ነው። ጋይስ ለምን ገደል ይገባሉ? ጥላታችሁ ገደል ይግባ። መቤት ነው ምሪ ነው እና ምልላችሁ ፈልጌ መሰላችሁ። ሁለቱ ቁጭ ብሎ በቃ ይነጋገር፣ በቃ እኔኩ እኔስ ጀመር እንዲበል እንደሚበላሽ አወኩት። ቡታጅራ ስትገኝ ነው ሪሚላ ቡታጅራ መሄድ እንደነበረብሽም። የራሱን ትዳር ፈልጎ አይደለ የመጣ ቡታጅራ። እሱ ያስተካክል እንጂ አላቅም። አንዳንዴ እኮ ቪዲዮ አልታይም ስለሆነ እንዲያብሩሽ ሄዱ ቡታጅራ ጋይስ በእርግጥ ከሩታ ጋርና ሰማይና ምድር ነው የታወቀ ነው። ውዶች ግን እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ሰላማችሁ ዝት ይበልኝ። እኔ ውዶች ማለት ነው በወሬ ጀመርኩ። ቅርታኔ ውዶች ማለት ነው። ላይክ እና ሰብስክራብ ማድረጋቸው እንዳተረሱ ነው። ውዶች ላይክ እና ሰብስክራብ የምታደረጉልኝ እጅ ከልብ አመሰግናለሁ ማለት ነው። እንግዲህ ሩታ ዛሬ ወስናለች፣ ቆርጣለች ማለት ነው። ንግግሯ በቃ ይሳቶ የሆነ ንግግር ነው የተናገረችው እርግጥ አልፈርድባትም ያረጉትም ከባድ ነው። እንግዲ እንደ ቪዲዮ ቢሆን አብረሽ የለበትም አቅም ኦኬ ግን ኤርሜል ላይ በአንቺ ተስተካከለ ምንም ነገር አላየንም። ምንም ነገር እቅርጣ ተያቅሽ የተቀደሰ ነው። ለማስተካከል ሞክርሽ ሶክ የተቀደሰ ነው ግን አልተሳካም። ስለዚህ ቪዲዮ አይታለች። ከቪዲዮ እሱ ያስረዳትን ማቁ ነገር የለም እነሱ ናቸው የስሩ ብሎ እሱ ብቻዋን ጠርቷት ቁጭ ብሎ በቃ ከቪዲዮ ውጭ ለምንድነው ትዳራችሁ ማስተካከል ያቃታችሁ? ግን እውነት እናንተውን በሚዲያ ትዳራችን ይስተካከላል እስተካከላል ብላችሁ ነው የምታስቡ? ይሄ ድድብና ነው። ሚዲያኮ ያባ ያባብሳል እንጂ ምንም ነገር ይበትናል እንጂ ምንም ነገር አይሰበስብላችሁ። ሚዲያ ገባችሁ ለምን እርስ በ የተለያየ ደጋፊ ስላላችሁ አንዱ አብርሽን ደግፋል አንድ አንድ ሩታን አንዱ ደግሞ እርሚላን ይሄ ደግሞ ማይል ነገር ነው ስለዚህ አብርሻን እውነት ትዳር የምትፈልግ ከሆነ ትዳር ግን ምስትግ የምትወዳት ከሆነ ከካሜራ ጀርቡ አውራ ተነጋገሩ ዛሬ ጌም የቀራ ነው የሚመስለኝ ሳስበው ማለት የጌም ነገር የለም እና በጣም ከባድ ነው እውነት ለመናገር ስለዚህ እንግዲህ ሩታ ማንም ሰው ማየት አልፈልግም ከዚህ በኋላ አለችው አብርሽማ እንግዲህ ባለፈው ፈቅዳላት ነበረ። ሰላም ሊወርድ ትንሽ ነው የቀረ፣ እውነት ለመናገር የተቀራረቡ ነበረ። በገዛ እጅ ነው አብረሽ የምታበላሽው፣ በገዛ እጅ። ለምን ኤርሜላ ጋ መገናኘት አልነበረባቸው? ቡታጅራ ከሄድኩ በኋላ ብትገናኝ ራሱ እሷን የሚያስደብር ቪዲዮ መስራት አልነበረባቸውም። ዘፈን ሰርታል ቡታጅራ ከገባ ከኤርሜላ ጋ በቤዚ ዘፈን ማለት ነው። ስለዚህ አንተ ህይወትክን ያስተካከልከ አይደለም፣ ህይወትክ አንተ የመራ አይደለም፣ ጓደኞች የመሩ ነው። ገባ አይደለም ጓደኞችክ ወንዶችም ሴቶችም ይመሩልክ ነው። አንተማ የለክም በቃ፣ ሁሉም ነው የገባ የወጣ ሁነታን ነው። ሩታ ሁነቱን ነው፣ ሁነታን ነው፣ ጌታን። እኔ ራሱ በጣም ነው ገረመኝ። ማለት አብዛኛ ጊዜ እንደው ይሄ ራሱ ተጨንቆ ሩታን ፈልጎ ሲያገኝ አላየም። ባይሰው ይማረኝ፣ ታዘጉት ይሄ ነው እራሱ ተጨምቆ ሩታን ፈልጎ ብቻውን አግኝቶ በቪዲዮ የለቀቀ ቪ አለ። ጋይስ አቤል ሊኖር ይችላል ቡሩኬ፣ ኢዩ፣ ማርኬ፣ አረ ስንቱን ቆጥሬ ጋይስ፣ ኤርሜላ ከነሱ ውጭ። እስቲ በመጀመሪያ ፍቅር የጀመራችሁ እናንተ ናችሁ። እራስክ ነው ማስተካከል ያለብኝ። እውነት ዳር እንፈልጋሉ ካልክ ደግሞ ሩታ ኤርሜላን አልፈልገችም። ኤርሜላ ጥሩ ልጅ ናት፣ ደስ ምትል ልጅ ናት፣ ማይካድ ግን የምታደርጉ ነገር ከባድ ነው። ለትዳር ሩታ አልፈለገች መቃራት ነት ይሄ ደግሞ ያልፈለገች ምክንያት ምንድነው? ስለምትወድግ ነው መስለኛል። እንግዲህ እንደዛ ነው። ወይም ደግሞ ትዳራ ስለምትፈልግ ነው ብዬ ነው የማስበው። ና ሄኔ ለምዶላቅ ቤተሰቡ ካለ ምን እንደማሰማ መቼም ቪዲዮ ትከታተላለኝ የሩታ ቤተሰብ ምን እንዳሉ እና በጣም ከባድ ነው። ወደ ራስ ተመለስ። ትዳር የምትፈልግ ከሆነ ተከብረክ፣ ምስትክን ብቻን አግኝተ አውርተክ እናስተካክል። በቃ ላጠፋ ሁሉ ይቅርታ ብለህ ክሰክ ነው፣ በቃ አለቀ። አንተ እኮ ቅርታ በስረስራት ሁሌ ሁሌ በስረስራት እንኳን አታስረዳትም፣ ጭዋትክ እና ኤንዌስ